ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተውኩት ነው። ሰላም ሰላም፣ ውድ ዩቲዩብ ቻናል የቤተሰቦች ደህና ናችሁ እንዴት ናችሁልኝ? እኔ ደህና ነኝ ነኝ እግዚአብሔር ይመስገን። ትንሽ ጉንፋን ይዞኛል። ያው ትንሽ ብቻ አይደለም በጣም ጉንፋን ይዞኛል እውነት ለመናገር። ምክንያቱም ከትላንትና ወደ ይዞኛል ብያችሁ ነበር አይደለ። ያው ዛሬም ድምጼ እንደዚያው ነው። እንዲያውም ባሰብኝ፣ ዛሬም ተኝቼ ሁላ ነው ያልኩት። ቤተሰብ የኢትዮጵያ ጉንፋን ለየት ብሏል ከድሮ በጣም ከባር ነው። እናም ለድምጽ የጥራት ይቅርታ ጠይቃለሁ ማለት ነው። ቤተሰብዬ እንዴት ናችሁልኝ? ሩታና ሜላት አብሮ መጥተዋል። በዛም በኩል ደግሞ ጋሻብርሃም ሆስፒታል ገብቷል። እንዳያችሁት ሩታ እግዚአብሔር ይመስገን ደስ የሚል ሙድ ላይ ነው ያለችው። ሩትዬ ከአይን ያወጣሽ የኒማር የእውነት ነው። እግዚአብሔርን በጣም ነው ደስ የምትለው አያችሁ አደለ? ትንሽ ደግሞ ወደዛ እነዛ ጋ ገሸሽ ሲሉላት መለስ ይላል ሰውነቷም እና ጥሩ ሁኔታ ላይ ነው ያለችው እህቷም ሜላትም ጥሩ ሁኔታ ላይ ያለች ስትላት ነበረ። አዎ ጭቅጭቅ ሆኖ እንጂ እኮ እሷ በሰላም እንቅልፍ ከተኛች የምታገኘውን እየበላች እየጠጣች ጥሩ ሆና ታረሳስቶታ፣ ደስ ይላል። እግዚአብሔርን የመጀመሪያ ጊዜ አቆኖች ልጅ መጎዳትም የለባትም ስለዚህ ደስ የሚል ሁኔታ ላይ ያለችው። ከዛ ባለፈ እንግዲህ ቤተሰብ ለምን ጣልቃ አይገባም የሚል ነገር ስለተነሳ እሱን እንድታስረዳ ነበረ ሜላት የመጣችው። እኛ በመሀል አንገባም፣ ምክንያቱም ሁለቱም መፍታት የሚችሉት ነገር ነው። ቤተሰብ ሶስተኛ ወገን ጣልቃ ገባ አያስፈልግም ስትል ነበረ። ሩታም እንግዲህ እኔው ራሴ በራሴ መፍታት ውስጥ የሚፈልገው እንደዛ ነው። ሶስተኛ ወገን ላይ የሆነ ነገር ተፈጥሮ ነገ መጸጸት አልፈልግም ብላለች። ይህም የኔ ባህሪ ነው። ቤተሰብ የሆነ ነገር ሲፈጠር ሰዎች እንዲያርግ ብለውኝ ያ ነገር ቢበላሽ እንኳን ከምናደድ ከምበሳጭ እነዛ ሰዎችን ተወቃሽ ከማረግ እንደ ምክሬ የሰዎችን ሀሳብ ሰማለሁ፣ ውሳኔ ግን የራሴ ነው ማለት ነው። ስለዚህ የሩታ ይህን ሀሳብሽን እኔም ደግፋለሁ፣ ትክክል ነሽ። ከዛ ባለፈ ግን የአብርሃምና የሩታ ጉዳይ ወዴት ያመራል የሚለው በራሱ ለእኛም ሰስፔንስ ነው አይደል ቤተሰብ። አብርሃም ያያችሁት አኪም ቤት ገብቶ ሄርሜላ እንዴ ብሶ ባታል በቃ እያነሳች እዚህ ደረቷ ላይ ምትሸጉጠው እያነሳች በእጇ ወይኔ የእጅሽ ስብር ይበል እንዳለ ደርግ ማን ነው ምን አይነት የተረገመ እጅ ነው ያለሽ፣ የትያ የርሜላ ማለት ነው። የተረገመ ስብህናሽ የተንጋደደ እጅሽ የተረገመ እጅ ነው ባ ሰውባል የሚያሻሽ እጅ። እኔ የዚህችን ሴትዮ ቅሌት ማለት ነው እኔ እንዴት እንደምተነትነው ራሱ አንዳንዴ ግራ ይገባኛል። ኤው እንደዛው ሲንጫጭ አይታችኋል ዘው ጸብ ሲፈጥሩ ማለት ነው ጓደኞቹ ሁሉን ነገር እሺ ይላታል በቃ እኔ ስለማፈቅር ነው በቃ እኔ ንከወከባሉ ከዚህ በኋላ አላስጨንቅም ሁሉ ነገር እሺ ይላታል አይ እንዲ ወደ ሰማይ እያያት ማለት ነው አብራምኛ እኛ ወጥ ወጥመድ ተሆናል ሲጀመር በፊትም አንተና ሷር ከአይ ስራው ስለገባችሁ ምን አደረጋችሁ አሁን በሌላ ሲስተም በሩታ ምክንያት ትዳሩን ፈታ በሩታ ምክንያት ወደ ሄርሜላ ሄደ እንዲባል አሁን እያመቻቸ እንደሆነ ገብቶኛል። ምክንያቱም ለምንድነው በዚህ ልክ እንዲህ ስትሆንብክ ፍቃደኛ ዛሬማ በጣም ፍቃድን ሁላ ሰጥታታል እለዋለሁ ሁላ ሲተኛ ነበር። ቤተሰብ እንዴት እንዳስጠሉኝ ማለት ነው። ሁለት አንድ አይነቶች። በእውነት በእውነት የሩታ ህይወት በዚህ ልክ በአብርሃም ህይወት መበላሸቱ በጣም ነው የሚያሳዝነኝ። በጣም ብዙ ጊዜ ለነገሩ እኮ ቤተሰብ መስዋዕትነት የከፈሉ ሴቶች ብዙ ጊዜ ጥሩ ነገር አይገጥማቸውም ማለት ይጎዳሉ በብዛት ማለት ነው። ከስንት አንድ ነው የመጀመሪያ ለሱ መስዋዕት ስትል የከፈለችው ሚስቱን አንቀባሮ የሚያኖረ ወንድ ማለት ነው። አብዛኞቹ በባህዶ እንኳን አግኝቷቸዋቸው ምንም መናጢ ኪሳቸው አንድ አምስት ብር እንኳን የሌላቸው ወንዶች የሆነ ሰዓት ላይ በእናንተ ምክንያት አልፎላቸው፣ በእናንተ ምክንያት የተሻለ ነገር ላይ ደርሰው ውለታችሁን እርግፍ አድርገው ረስተው ከዛም በኋላ እናንተን ያገሉና እናንተ ያን ሰሞን ላይ ለእነሱ የከፈላችሁት መስዋዕትነት ለጥርስክ ያደረጉና ሌላዋን ናፋቂ ሌላ ተከታይ ይሆናሉ። አያችሁ አብዛኛውን አብዛኛውን እንዲያ ነው፣ ወንዶች ይበዛሉ። ሩታም ላይ የደረሰው ይሄ ነው። ገና እንዳረገዘች ነው መሸፈት የጀመረው። በፊትም እያስቸገራት ነበረ የተርመጠመጠ። ከዛም በኋላ ደግሞ ኬርሜላ ጋር ባሰበት። የ500 ሺህ ብር የእጅ ሰዓት ወርቅ ይዛ መታሱ፣ ሙጤም ጤም ነው። ምድረ መተተኞቹ ላይ የተሰበሰቡበት ጊዜ ላይ እንዲደረስ ነው። የምሬን ነው። ወጣቱን የሚያንጋድዱ ተንካሲሶች፣ በፈጣሪው የማያምኑ እርኩሰት የሞላባቸው እንደዚህ አይነት ሰዎች ናቸው እንደዚህ የሰውን ህይወት የሚያበላሹት መድሃኒት እያስነኩ አዎ ስለዚህ የተጠቀመችበት ሲስተም አለ ይሄን ያክል ይሄ መጀመሪያ ስትመጣ ይሄን ያክል ስጦታ ለዚህ ልጅ የሚያሰጥ ነገር ምን ነበረ ስታስቡት እናንተ አሁንም እኮ ያለችው ነው እየተከተለ ያለው እያያችሁት ነው አይደለ እና እዛ አካባቢ ያሉት ጠቅላላ እንደ ግሪሳ ከበውት ማጽናኛ የሚመስል የማለቃቀስ ምናምን ጅብ ሄደው ሻጭ በፊት የምትሰሩት ነገር በጎ ነገር ነው ብላችሁ በሰከንድ ውስጥ ደግሞ ይሄ ነገር በጎ አይደለም ብሎ የሚያሸራችሁ ምን ነገር አለ? አስባችሁበት። በታርሌ ይሄን እያደረጋችሁ አላችሁ። አንድ ጤነኛ ሰው እዛ ውስጥ የለም። ለማንኛውም ግን ማለት ነው ምንም ምን ይሁን ምንም ቤተሰብ መጨረሻ የሚጎዳው አብርሃም ነው። ምንም ቢሆን በቃ እዚህ ጋር ሄርሜላ ጋር አብሮ እዛው ይሄንን የተፈረደበት ዝሙታቸውን ሊያጧጥፉ ይችላሉ። ሩታ የምትጎዳው ነገር የለም። ከአንተ የተሻለ ከአንተ የተሻለ ህይወቷን የሚያሳምርላት ህይወቷን የሚያቃናላት ሰው ወደ ህይወቷ ይመጣል እንጂ ከአንተ የባሰሱ አይመጣም። ጋሽ አብራምን ይልተቅ ይገባል። ዛሬም ለዝሙተኛዋ ሴትዮ እጅ ሰተክ ነው ያየሁት እኔ እጅ ሰጥቶ ይልቀና ሰለሰል መርፌ እንድትወጋ ማደንዘዣ እንድትወጋ ሰው ነው እሷ ስደባብስክ ነው የወደከው። አልገባኝም። የሆነ ያስነካቸ ነገር አለ። እኔ እናንተስ ከንቱ ማፈሪያዎች ናችሁ፣ እግዚአብሔርን ማፈሪያዎች። እኔማ በእናንተ ምንም እንደምናገሩላ ቃላት እስኪያጥረኝ ድረስ ማለት ነው። ለማንኛውም ቤተሰብ፣ እኔ ከዚህ በላይ አልሄድበትም። ተግባራቸው የነውር የእርክሰት ስራ ነው፣ ያሳዩን ያለው የርኩሰት የዝሙት ስራ ማለት ነው። አሁንም ቢሆን አብርሃም ወደ ሩታዮት ቢመለስ ያዋጣታል ወይ፣ ወደ ፊት ቀጣይ ህይወቷ የሰመር ያረግላቷል የሚለውን ካልን በፍጹም የማይሆን ነው። በቃ ለኔ ታየኝ ይሄ ነው። ቤተሰብ መሀል ገብተው ነገሮችን ላለማበላሸት ዝም አሉ እንጂ የአብርሃም የርኩሰት ስራ አንገሽግሿቸዋል፣ ባይዘው ማለት ነው። ልታውቅ ይገባል። ግን እንደ ሶስተኛ ቤተሰብ ገብተው በልጆቹ ህይወት ውስጥ ችግር እንዲፈጠር አልፈለጉም። ያን ያሰራችሁ ገባችሁ። ስለዚህ አብርሃም ሰው ሆኖ ተስተካክሎ ምናምን፣ እሱ አባወራ ሆኖ ከሴት ቄጥ ስር መሄድ ሊያቆም ምን ሆኖ ነው? አይሆንም። አሁን በቃ እኔ እራሱ ዛሬ ሆስፒታል ብለው እዛ ያስተኙት ክፍል ውስጥ ሳይ እንዴ እለዋ ላይ የተ የተጋደመ እንደ ህፃን ልጅ አራስ ልጅ እኮ ነው የሚመስለው። እንዴት እንደምታሻሸው፣ ጭንቅላቱ እንዴት እለዋ ላይ እንደምትለጠፍ ተኛች። አንድ የሆነ ሰሞኑን የሆነ ሰዓት ላይማ የታችኋት ጋቢውን እሱ ለብሶ የነበረውን ፎጣ አብራ ለብሳ ቆጫለች። በስመ አብ በስመ አብ! ወይኔስ ከጥግን የመጣችሁች ሴት በቃ፣ ሩታን ከሱ ለመለየት ታጥቃን የመጣችሁ ቤተሰብ። እኔ በዚህ ልክ እኔ እንጃ፣ አብራም እና ሄርሜላ በፍጹም ተለያየን ብለው ራሱ ከሩታ ጋር እንደው ህይወትን ለመቀጠል ፈልጎ ቢመጣ የሚታመን ሰው አይደለም። ሁለቱ በድብቅ ከመገናኘት ወደኋላ አይሉም። ሁለቱም ስራቸውን ሰርተዋል። ስለዚህ እኔ የለውበት ፍጻሜያቸውን እናያለን። ለማንኛውም ቤተሰብ እና የአቶ አቤል ጓደኛ ደግሞ አለች፣ እሷም ማለት ነው እንዲቀርባት አይፈልጉም፣ ወንድሞቹ ማለት ነው የሶሊያና ወንድሞች ገባቸው አይደለ? ምክንያቱም አቤል ተግባሩ መጥፎ፣ ርካሽ ስራ ስለሆነ ማለት ነው። ስለዚህ በተቻላቸው አቅም ሊያርቋት ሶሊያናን እየሞከሩ ነው። ባይ ዘ ወይ ማለት ነው ሶሊያና ህፃን ልጅ አይደለሽም፣ አንቺ ማሰብ ያለሽ። ልጁ የሚያደርገው ድርጊት ከበቂ በላይ ነው። ኖ ማለት አለብሽ። ዝም ብሎ መቅለስለስ አይደለም ማለት አንዲት ሴት አንድን ነገር አልፈልግም ካለች ደፋር መሆን አለባት። ሌቦታው ካልጠቀማት ይህም መቅለስለስ ነው፣ ማስወገድ ነው በቃ አቤል እውነት እሷን ወደፊት ህይወት አጋር አድርጎ ሊያኖር ከሩታ ተማሪ በገዛ በሰው ትዳር ውስጥ ገብቶ ነው እንደዚህ አብካካው ማለት ነው። እንዲህ አይነት ወንድ ደግሞ አይጠቅምሽም። ትዳር አይሆንሽም። የምሬን ነው። ለማንኛውም ቤተሰብዬ፣ እንደዚህ ተነፋነፍኩ ብዙ አልቀጥል። ታሪኩ እንግዲህ እዚህ ደርሷል። አብርሃምን ይዘውት ወጥተዋል። እንደውም ልነጠፍልህ እያለች ነው ያቺ ጨርቅ ማለት ነው። ልነጠፍ፣ ልጎዝጎዝልህ። ቀይ ሰይጣን እስቲ ተጎዝጎዢ፣ ተረገጪ በደንብ አዎ በደንብ ተረጋጭ፣ እርገጥልን። አብርሃም ማለት ነው ብትችል ማለት ነው ምንጣፍ አድርገህ እርገጣት። እቺ በደንብ መረጋጥ ያለባት ሴት ናት። ሲጀመር ምንም ክብር የሌላት ማለት ነው ክብረ ቢስ። ቸርቆዩልኝ እቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያ ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ ሼር ማድረጋችሁን አትርሱ።